የሽርክ መገለጫዎች አሉ። ከነዚህ መካከል ዱዓ غير الله ከአላህ Subhanahu Wa Ta'ala ወጭ አለና ካል መጣራት ነው። ويظهر ذلك في الاناشيد والقصائد بنشيدا بمنظوم اتاجبو በተለይ በየመውልዱ የሚባሉ የሽርክ በጣም ተግባራቶች አሉ። ከነዚህ መካከል

ያ ረሱለላህ ዝቢ ዲ ጠላ መልክተኛ ሆይ አረጀን ያዙኝ ይላል፣ ባለመንዙማ ማለት ነው። ያ ረሱላ ዝቢ ዲ ማዩብድሊኒ የሚቀይርልኝ የሚለውጥልኝ የለም። ዑስራን ችግርን፣ የእኔን ችግር መከራያን የሚለውጥልኝ እኮ የለም። ዩስራ በገር ነገር ችግርን በገር ነገር የሚለውጥልኝ እኮ የለም፣ ኢላከ አንተ ብትሆን እንጂ ያ ታጅ አልሐድረቲ የሐድራ ታጅ ጥሩራ ማለት ነው። ዝላይ የሚደረግ አይደለም ታጅ እንደዛ ማለት ነው። የሆንከው የሐድራ ታጅ ሆንከው አንተ ብትሆን እንጂ ያላህ መልክተኛ። ጭንቁን በፈረጃ በገር ነገር የሚለውጥ እኮ አንተ እንጂ ማናለ? ያላህ መልክተኛ ስብሐንላህ እያችሁ ጭንቅን ወደ ፈረጃ የሚቀይረው ማን ነበር? አላህ አልነበር? ጭንቅን የምትለውጠው አንተና አሏቸው፣ ነቢዩ ሳ ሰለም እና እጄን ያዙኝ ተወሱል ነው ብላችሁ እንዳይገባችሁ፣ እንዳይመስላችሁ። ተወሱል አይደለም ተወሱል። ራሱ ይሄ ተወሱል የሚሉት ሽርኩን ነው፣ ተወሱል ብለው እያስተማሩ ያለው። ጭንቅ አስወጋጅነህ እያልዎት አይደለም? ረሱልና ላ ሰላም ወለው ሰሚ ረሱሉ ምስለ ለተበረአ ሚንሁ ረሱል ለ ላ ሰላም ይህንን ቢሰሙ ኖሮ ወላሂ እኔ ከዚህ የጠራሁ ነኝ ይሉ ነበር። ላ ይበድሉ ልዑስረ ቢልዩስር ለ ላ ዋዳ ችግርን ጭንቅን በገር ነገር የሚለውጠው አላህ ብቻ ስለሆነ

አንዳንድ ሰው የሆነ እንሰሳ በግ ሊሆን ይችላል፣ ዶሮ ሊሆን ይችላል፣ ግመል፣ ከብት ሊሆን ይችላል። ለአውሊያዎች ለወልይ ይሳላል። ለከሌ ለአብዱዬ ብሎ ሀገራችን ብዙም ይሳል፣ ስለት ይደረጋል። ሮብ እንግዲህ ያ ስለት የሚታረደውም ሮብ ተጠብቆ ነው፣ ስለት ይታረዳል። ይሄ አብዱዬ ዶሮ ነው፣ ይሄ አብዱዬ ፍየል ነው። ለሶተስ ይያለው ሐጃ አውጥተውልኛል። አላህ አውጣልኝ እኮ አይደለም ሐጃ አውጥተውልኛል። ተውልኛል ስለዚህ እነን ስለቴን ለአብዱዬ እሞላለሁ ይላሉ በየትኛው ኪታብ እኮ እንዳገኙት እኮ ይታወቅ እ ለከድር ተብሎ የሚሳይ የነቢ መውለድ ብሎ ስለት ይሳላል እንደዛ ያለ ስለት ሲምላይ ነው የተማራችሁት ወይስ ደግሞ ሲምለው በቀራችሁት ኪታብ ውስጥ መቼም አብዛኛዎቻችሁ ፍቅህ የቀራችሁ ሰዎች ናቸው። ስለት ለማን ነው ስለት እያላችሁ ነበር ስታስተምሮ የነበረው ላላህ አልነበረም እንዴ ፍቅህ ላይ ስታስተምሮ የነበረው እና ይሄ ሽርክ ነው አይደለም? ለምን አታስተምሯቸው? ለወልይ ሲሳሉ፣ ለቀብር ሲሳሉ፣ ለወንዘኛ ለጅን ሲሳሉ እነዚህን ጥንቃቄ ማድረግ ያስፈልጋል። በጣም በርካታ የሆኑ የሽርክያቶች አሉ። እነዚህ ዋና ዋናዎቹ ከሚባሉት ጭምር ናቸው። ስለዚህ እነዚህን በጣም መራቅ ያስፈልጋል እነዚህን ሽርክያቶች። በመንዙማ ተመስለው የሚመጡ ሽርክያቶችን በጣም መራቅ አለብን። እነሱ ዘንድ መቼም ሰው አይኑም ልቡም፣ ልቡ ከታወረ መጥፎ ነገር ጥሩ መስሎት ነው የሚታየው። ይሄ ምን አለበት መዲህ አይደለም፣ እንደ ነቢዩን ማወደስ እናንተ ነቢዩን ማወደስ አትወዱም ይላሉ። ሁዝቤዲ ያረሱልላህ እያልክ የአላ መልክተኛ ሆይ እጀን ያዙኝ እጀን ያዙኝ ጨንቆኛል እሳቸውን እየተጣራ ያ ረሱላህ አልመደድ ያ አላህ መልእክተኛ እርዳታሁን ለግሱኝ እነዚህ ነብዩን የማይወዱ ይሉሃል እንዳለን ስታነሳ ነቢዩ ነብዩ ሰለላሁ ዐለይሂ ወሰለም በመጀመሪያ እኮ ይሄን አይወዱትም ሽርክ የሞቱ ሰዎችን እየተጣሩ ድረሱልን እያሉ አገይሱና ቢላህ ያ ረጂአላህ ያ ረጂአላህ አገይሱና ቢላህ ቢላህ ያ አላህ ወንዶች ወይ ያ አላህ ወንዶች ወይ በአላህ ይዘናችኋል እርዱን እርዱን ምን ነው ያንስ አላህ ላላቸው እሳ ያላ ሴቶች እያላችሁ አልተጣራችሁም? እጅ እኮ ያደርጋለላህን አዳርሳችሁታል። በአላህ ይዘናችኋል፣ እርዱን፣ እርዱን። እንደህ ያለ ሽርክያት ይሄን ነው መጥፋት ያለበት። ለዚህ ደግሞ የቁርአንና የሐዲስ ማስረጃን እየተጠቀም በማስረጃ ይሄን ነገር መዋጋት ያስፈልጋል። በጣም ሽርክ እየተንሰራፋ ነው። ለዚህ ደግሞ እንቅፋት ሆነው ይህ ዐይነት ዳዕዋ እንዳይደረግ እየሰሩ ያሉ ደግሞ መሃል ሰፋሪዎች አሉ። ለምን እናንተ ታጠብቃላችሁ? እናንተ ጽንፍ የረገጣችሁ ናችሁ። ይህን የምታስተምሩት ሰው ለመበታተን ነው፣ ሙስሊሙን አንዲናን ለማጥፋት ነው እያሉ እነዛኞቹ ልባቸውን፣ ደረታቸውን ነፍተው፣ ስለዚህ ሽርክ ኢባዳስ መስለው እያስተማሩ እነዚህኞቹ ደግሞ ሽርክ ነው ቢለው የሚቃወሙ ሰዎች ላይ ጣት የሚቀሰሩአሉ። ይሄ ወደኋላ ሊባል አይገባም። ለሐለ ትምህርት ለቤተሰቦቻችን፣ ሽርክ ለሽርክ ላይ ለገቡት ሰዎች ይሄ መድኃኒት መሰጠት አለበት። ሽርክነቱ ማስተማር ማድረስ፣ ተውሂዱ መድረስ አለበት። ሰላም አለይኩም ወራህመቱላሂ ወበረካቱሁ።